የእግዚአብሔርን ፈቃድ እንድናውቅና እንድንረዳ የሚያደርገን በእግዚአብሔር መንፈስ ምሪት ነው። በእግዚአብሔር መንፈስ ምሪት ነው። በዚሁ በሮሜ ምዕራፍ ስምንት ላይ ሄደን ስንመለከተው እግዚአብሔር የሰጠንን ነገር መጀመሪያ አወቁ። በሮሜ ምዕራፍ ስምንት ቁጥር አስራ አምስት ላይ አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባህርነትን መንፈስ አልተቀበላችሁም፣ ይላል። ስለዚህ እግዚአብሔር የሰጠን አንድ አባ አባት ብለን የምንጮህበት የልጅነት መንፈስ የልጅነት መንፈስ ነው። እግዚአብሔር የልጅነት መንፈስ ደግሞ የባርነት መንፈስ አይደለም፣ የፍርሃት መንፈስ አይደለም። ቁጥር 16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክርልናል። ልጆች ከሆንን ወራሾች ነን፣ የእግዚአብሔር ወራሾች፣ አብረን እንድንከብር አብረን መከራን ብንብ ቀበል ከክርስቶስ ኢየሱስ ጋር አብረን ወራሾችንን ነን ይላል። ቁጥር 14 ላይ ስንሄድ ምን እንደሚላያችሁ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። አሁን የምን ምሪት መጣ? የመንፈስ ምሪት መጣ። ቁጥር 13 ላይ ብትሄዱ እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ። ስለዚህ ወንድሞች ወይ እዳ አለብን እንደ ስጋ ፈቃድ እንኖር ዘንድ ለስጋ አይደለንም ይላል ስለዚህ እንደ እግዚአብሔር ፈቃድ ትኖሩ ዘንድ እግዚአብሔር ፈልጓል። በመንፈስ የሰውነትን ስራ እየገደላችሁ በእግዚአብሔር መንፈስ እየተመራችሁ። ስለዚህ የእግዚአብሔርን ፈቃድ በጋብቻ ውስጥም ሆነ በጮኝነት ለማወቅ በመንፈስ ቅዱስ መመራት አለ። አንዳንድ ጊዜ ይህን ስንመለከት እኔ በጣም ብላቴና አይደለሁም ወይ በጌታ ቤት ህፃን ነኝ፣ እንዴት በመንፈስ ምሪት እለምዳል ይህም በመንፈስ መመራትን እግዚአብሔር ይሰጣቸዋል። አባ አባት ብላችሁ የምትጮሁበትን የልጅነት መንፈስ እግዚአብሔር ይሰጣቸዋል ሲባል መለኮት ነው የሚሰጥ መለኮት ነው የሚሰጥ መለኮታዊ ኃይል ነው የሚሰጥ። የእግዚአብሔርን ፈቃድ ለማወቅ የተጋበት መትጋት አለ። እግዚአብሔርን የፈለግክበት መፈለግ አለ። ወደ እግዚአብሔር የቀረብክበት መቀረብ አለ። በጣም የሚያስደንቃችሁ የእግዚአብሔርን ፈቃድ ለማወቅ ቅድም በሮሜ ላይ እንደተመለከትንነው ራሳችንን አሳልፈን የሰጠንበት አለ። ማንኛውም ሰው ይሁን አባባት ብሎ የሚጮበት የልጅነትን መንፈስ እግዚአብሔር ሰጥቶታል። ማቹሪቲ ኦፍ ላይፍ ውስጥ ገብታችሁ የብስለት ህይወት ውስጥ ለትዳር ደርሳችሁ አባ አባት ብላችሁ የምትጮሁበት የእግዚአብሔር የልጅነት መንፈስ ከተሰጣችሁ በኋላ እስቲ አስቡት እግዚአብሔር አምላክ እንዴት አይመራችሁም? ብላቴናውን ሳሙኤል በአንደኛ ሳሙኤል ምዕራፍ ሁለት እና ሶስት ላይ ስንመለከት መርቶታል፣ ገና በብላቴናነቱ እግዚአብሔር። በብላቴናነታችሁ መንፈሳዊ ልቦናና አስተሳሰባችሁን ከፍተው ሊመራችሁ ይችላል። ያንን የጋብቻ ፈቃድ ሊገልጥላችሁ ይችላል። እግዚአብሔር በመካከለኛ ዕድሜ ያላችሁ ወይንም ደግሞ አባፍ ኤጆ ናችሁ እድሜያችሁ አልፎ በጋብቻ ነገር ውስጥም አልፋችሁ በየትኛውም እድሜ መጋባት ትችላላችሁ። ምክንያቱም መጽሐፍ ቅዱስ ሊሚት ያስቀመጠ የለም። እድሜያችሁም ትልቅ ሆኖ በጋብቻ ውስጥ ማሳለፍ ትችላላችሁ። መጽሐፍ ቅዱሳዊ ነው። አብርሃምና በጋብቻ ውስጥ ሆነው አብርሃምና ሳራን ስትመለከታቸው የዘጠና አመት ሰዎች ናቸው። የትኛውም እድሜ ፈጽሞ ጋብቻን የከለከላችሁ የለም። የጋብቻው ፍላጎቱና ዲዛይሩ እያለ በውስጣችሁ በእርግጥ ጊዜያችሁ ሳታቃጥሉ በትክክለኛው ጊዜ አግብታችሁ በትክክለኛው ጊዜ ውስጥ መኖርና ጊዜያችሁን ቸል ብላችሁ አሳልፋችሁ ረጅም ጊዜ ወስዳችሁ ማሳለፍ ይሄ ከባድ ነው። ነገር ግን በመንፈስ ቅዱስ ምሪት እግዚአብሔር በየትኛውም ጊዜ ሊመራችሁ ይችላል ትክክለኛው ጋብቻና የእግዚአብሔር እና እግዚአብሔር ሐሳብ ወዳለበት ነገር ውስጥ ሊያደርሳችሁ እግዚአብሔር ይችላል። ስለዚህ በሁለተኛ ነጥብ የምንመለከተው በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ሃሌሉያ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ስለዚህ እግዚአብሔር በመንፈስ ቅዱስ የሚመሩ ሰዎችን ነገር ነው የሚፈልገው ስለዚህ እግዚአብሔር መንፈስ ስትመሩ በእግዚአብሔር መንፈስ ውስጥ ስትሄዱ እግዚአብሔር አምላክ ይሰጣችኋል ይሰጣቸዋል። መንፈስ ቅዱስ በዚህ ዘመን እያንዳንዳችንን ይመራናል። ለምሳሌ የኢየሱስ ክርስቶስን ታሪክ ብንመለከት ሉቃስ ምዕራፍ ላይ ሄደን ስንመለከት ማነው ማቴዎስ ምዕራፍ 21 ቁጥር 2 ላይ ስንሄድ ኢየሱስ መራቸው፣ ደቀ መዛሙርቱን እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረ አያ ውርንጫ ከርሷም ጋር ታገኛላችሁ፣ ፈታችሁ አምጡልኛል። አያችሁ እግዚአብሔር ይመራል ይሰጣል አቅጣጫ ያሳያል። ስለዚህ እግዚአብሔር አቅጣጫን ስለሚያሳይ ድምፁ ስለሚያሳይ እግዚአብሔር በዚህ ውስጥ አቅጣጫችሁን መንገዳችሁን በፍጹም አሳይቷችሁ ያለመሳሳት ትሄዳላችሁ። በማርቆስ ምዕራፍ 13 ቁጥር 11 ላይ ሄዳችሁ ስትመለከቱ ጌታ ኢየሱስ ስለ ወንጌል የተናገረው ነገር አለ። ሆኖም እዛ ውስጥ ስለ መንፈስ ቅዱስ ምሪት ትልቅ ነገር ተናግሯል። ሲጎትታችሁ፣ አሳልፎ ሲሰጧችሁ ምን እንድትናገሩ አስቀድማችሁ አትጨነቁ ይላል። ዳሩ ግን በዚህ ሰዓት የሚሰጣችሁን ተናገሩ። የሚናገረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁም ይላል። እንግዲህ የሚናገሩት እነሱ ካልሆኑ የሚናገረው መንፈስ ቅዱስ ከሆነ ልንጨነቅ አይገባም በምንኖረው ኑሮ ላይ ኑሮውን የኑሮን ትክክለኛ መሰረት የሚጥልልን ማንም አይደለም መንፈስ ቅዱስ በገላትያን ምዕራፍ 5 ቁጥር 18 ላይ በመንፈስ ብትመሩ ከህግ በታች አይደላችሁም ማለት በቃ መንፈስ ቅዱስ የሚመራን ጊዜ አለ ስለዚህ እግዚአብሔር በቃሉ ላይ በመንፈስ መመራታችን እንደ እግዚአብሔር ፈቃድ ብቻ እንደሚሆን ይናገራል። ስለዚህ እግዚአብሔር በመንፈስ ቅዱስ የውስጥ ነገራችሁን ዛሬም ይመራል፣ ወደ ጋብቻ ይመራል፣ ወደ ትክክለኛው ኑሮ ውስጥ ይመራል፣ ወደ ትክክለኛው ስኬት ውስጥ ይመራል። ስለዚህ እግዚአብሔር በመንፈስ ለመመራት ዛሬም በጌታ በኢየሱስ ስም ቆርጣችሁ ልባችሁን የእግዚአብሔርን ነገር ይጀጣ ሰዎቹ መሄድ አለባችሁ። ስለዚህ በሮሜ ምዕራፍ ምራፍ 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ የማልጆች ናቸው። እነዚህ የእግዚአብሔር ልጆች ናቸው። ሁለተኛው በመንፈስ ቅዱስ በመመራት የእግዚአብሔርን ፈቃድ በጋብቻችንም በጮችነታችንም ውስጥም እናውቃለን። በመንፈስ ቅዱስ በመመራት በሶስተኛው ስንመለከት እግዚአብሔር ልክ አሁን በመንፈስ ቅዱስ እንደመራን፣ በዚህ ዘመን እግዚአብሔር በድምጽ ይመራናል። እግዚአብሔር በራዕይ ይመራናል። እግዚአብሔር በሕልም ይመራናል። እግዚአብሔር በተለያዩ የእርሱ መንገዶች ይመራናል። በቃሉ ይመራናል። በቃ መጽሐፍ ቅዱስ ወደ ቃሉ ላይ ስትሄዱ የተናገረው ስለ ጋብቻ አንዱ መመሪያችን ነው። አንዱ መመሪያ ነው። ስለዚህ እግዚአብሔር አግባም ይልሃል። እግዚአብሔር አግባ ይላል። ከእግዚአብሔር ዘንድ ይሰማል። እንግዲህ ይሄ ድምጽ ይመጣላችኋል። በመጽሐፍ ቅዱስ ውስጥ በግልጽም ተቀምጧል። ስለዚህ እግዚአብሔር ቃሉ ሲልክላ ሲልክላችሁ እንደ መጽሐፍ ቅዱስ አባባል ነው የሚልክላችሁ እንግዲህ ህልምን ስንመለከት አንዱ እግዚአብሔር የሚናገርበት ጄኑዊን መንገድ ነው። ዮሴፍን ተናግሮታል በህልም ሐዋርያቶች ውስጥ ሐዋርያውን ጳውሎስ በህልም ተናግሮታል፣ አቅጣጫ አሳይቶታል በመጽሐፍ ቅዱስ ከጋብቻም አኳያ እግዚአብሔር ህልምን ራእዮችን ና እንደ እግዚአብሔር ፈቃድ ተፈትነው ቢያልፉም ራእዮችን፣ ህልሞችን እግዚአብሔር ምሪቶችን፣ በመንፈስ ቅዱስ መመራትን በውስጥ ማረጋገጥ ምስክርነትን እግዚአብሔር ይሰጣል ይሰጣል በድምፅ በራእይ። ስለዚህ የእግዚአብሔርን ፈቃድ አንዱ የምንረዳው ራሱ ይሄ ነው። ስለዚህ አንድን ነገር ልንረዳ የሚያስፈልገው በመንፈስ ቅዱስ እግዚአብሔር እንደሚመራን ህልምን ራእይን እግዚአብሔር ይሰጣናል። ሌላው አራተኛው በትክክለኛ እድሜ ማቹሪቲ ውስጥ ስንደርስ ብስለት ህይወት ውስጥ መግባታችን ራሱ ምንድን ነው? በጋብቻ ውስጥ የመኖራችን የእግዚአብሔር ማረጋገጫ ነው። እግዚአብሔር እንድትወለድ አደረገ፣ እንድታድግ አደረገ፣ ወደ ማቹርድ ህይወት ውስጥ ላይፍ እንድትገባ አደረገ። ወደ ማቹርድ ላይፍ ውስጥ ስትገባ፣ የብስለት ህይወት ውስጥ ስትገባ፣ ጋብቻ እንደሚያስፈልግ አንተም ታውቃለህ። ሰዎች እንዲነግሩ አያስፈልግም። ኤንካሬጅ እንዲያደርጉ አያስፈልግም። ያ የጋብቻ ጊዜ ውስጥ ነው የእግዚአብሔርን ፈቃድ ለማወቅ ወደ ጸሎት ተንበርከከ የምትጠይቅ ያንን ነው ከማጋ ነው ቀሪ ህይወቴን በትክክለኛ ኑሮ ውስጥ እየኖርኩ ልጆችን ወልደን ቤተሰብን እየመራን እንደ እግዚአብሔር ፈቃድ የምናሳልፉ ይህን ስንመለከት ከተማ ጋ ነው በሚለው ላይ የማቹርት ላይፍ ውስጥ የገባ ሰው ጸሎትን ይጀምራል። እራሱኑ ነው። ቤተሰብ ሊነግረው አይገባም። በኢትዮጵያ የባህል አካሄድ ውስጥ ያለውን ነገር ስትመለከቱት በጣም መጥፎ ነው። እንዴት ስትመለከቱት፣ ሰው በአርባ ስድስት ዓመቱ የእናቴ ሽሮ ይጣፍጣል የእናት ቤት የጓዳ ምግብ እያለ የሚኖርበት ዘመን ነው። የራሱን ማብሰል፣ የራሱን መስራት፣ የራሱን አካሄድ መተግበር አልቻለም። እንግዲህ አስቡት እንደ እግዚአብሔር ፈቃድ ብንመራና እንደ እግዚአብሔር ሐሳብ ነገሮቻችንን እየፈጸመን ብንሄድ ግን በእንደዚህ አይነት ጊዜ ማቃጠል ውስጥም አንገባም። ብዙ ሰዎች የእናትና የቤተሰቦቻቸውን ማዕድና ኑሮ የለመዱ ሰዎች ከዛ ለመውጣት ተራራ ነው የሚሆንባቸው። ነገር ግን ራሳቸውን በማስተዳደር የራሳቸውን ኑሮ በመምራት የሄዱ ሰዎች ደግሞ በማቹልድ ላይፍ ውስጥ ገብተው ወደ ጋብቻ ብቻ ለመሄድ በጣም ጥሩና ቀላል ይሆንላቸዋል። ስለዚህ የውጭውን ዓለም እንደግፋለን ከ18 ዓመት በኋላ የራስክን ኑሮ ጀምር ብለው እንደሚያበረቱ አጣቸው ማለት ነው። ኢትዮጵያ ውስጥ ግን በ56 ዓመቱ ምን ያውቃል ልጄ፣ ምንም እኮ አያውቅም እያሉ እናቶች የሚመግቡበት ዘመን ነው። እግዚአብሔር ከዚህ ይፈውስ። እግዚአብሔር ምድራችንን ከዚህ ያድ ገና ልጄ ምንም አያውቅም፣ ብላቴና ነው በ50 ዓመቱ በ60 ዓመቱ አያውቅም እንዴ ወገኖች በአርባ ስድስት አመቱ እሱ ከዛ ቤት አልወጣ፣ በሰላሳ አመቱ አልወጣም ፈጽሙ። እንደዚህ አይነት ዝግጅት ያስፈልጋል። እግዚአብሔር ነው በእርግጥ ትዳርን የሚሰጠው። ጋብቻ ትኬት ይመጣል። እግዚአብሔር ነው የሚሰጠው። እውነት ነው። እግዚአብሔር ነው የሚሰጠው። እግዚአብሔር አትለምኑ የምናትተቀበሉ የልብ መሻት ከሌለ እንዴት ትቀበላለህ? ፍላጎት ከሌለ እንዴት ትቀበላለህ? ስለዚህ እንደ እግዚአብሔር ፈቃድ በወጣትነታችሁ ብታገቡ በወጣትነታችሁ አብራው በአገልግሎትም ሆነ በህይወት አብረዋችሁ ህይወትን የሚካፈሉ ወንድና ሴት ማቹር የሆኑ ልጆች ታገኛላችሁ። ስለዚህ በጊዜ ማግባት በጣም ወሳኝ ነው። በትክክለኛው ማቹሪቲ ላይፍ ውስጥ የገባ አንድ አማኝ ስለ ጋብቻ ራሱ ማሰብ አለበት። ጓደኞች ቤተሰብ ሊመክሩት አይገባም። ሊጸልይ ይገባዋል፣ ወደ እግዚአብሔር ሊያቀርብ ይገባል። ስለዚህ ጋብቻ የማይጠይቀው አሁንም ደግሜ ደጋግሜ የምናገረው አንደር ኤጅ ውስጥ ያሉ ናቸው። በፋሚሊ ቁጥጥር ስር ያሉ ሰዎችን ህጉ እንኳን ይፈቅዳል አንደር ፋሚሊ ውስጥ ያለችን ሴት አንድ ሰው በጾታዊ ጥቃት ወይም በጮኝነት በግድ ይዣት ጮኝ አድርጊያት አግብቻት እኖራለሁ ቢል ወላጅ ቢቀስ ያን ሰው ያሳስረዋል። በፍርድ ቤት በህግ ከሶ ያሳስረዋል። ምክንያቱም እሺ አንደር ማቹርድ አይደለችም። በቃ እንግዲህ አንደር ማቹርድ የሆነ ፐርሰን በዚህ አይነት ነገር አታሉ ተብሎ ነው የሚያዘው። ስለዚህ ስንመለከት አንደር ኤጅ የሆኑት በስተቀር ሌሎችን በፍጹም በፍጹም ወደ ላይፍ ኦፍ ማቹሪቲ ውስጥ ያልገቡትን ሰዎች በዚህ አይነት እንዳይገቡ እናበረታታለን እንጂ፣ እንዲማሩ፣ ወደ ዩኒቨርሲቲ ላይፋቸው እንዲገቡ፣ ስራቸው ላይ እንዲገቡ፣ ከዛ በኋላ ወደ ማቹሪት ላይፍ ውስጥ ሲገቡ የዚህ አይነት ኑሮ ውስጥ እንዲገቡ ቤተክርስቲያንም መንግስትም ህዝብም ሊያበረታቱ ይገባቸዋል ትውልዱን ስለዚህ የእግዚአብሔር ፈቃድን ጠንቅቀን እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ልናውቅ ይገባናል።